መስጅደል ሙነወራን ዳሪ ላስጎበኛችሁ መጥቻለው። አሰላሙ አለይኩም ወራሕመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ልኝ ከኔ ጋር አልሐምዱሊላ ረብልዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ሁላችሁንም ሰላም ሰላም ብያለው። ክርስቲያን ወገኖችን ሰላማችሁ ይብዛልኝ። ሁላችሁም በያላችሁበት አላህ ስብሓነ ወተዓላ ሰላማችሁ ያብዛልኝ ማለት ነው። ውዶቼ ነባር ቤተሰብ ላይክ ሸር ማድረጋችሁን አትርሱ። ለቤቱ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬ እንግዲህ ኑ መዲነቱል ሙነወራ መስጅደል መስጅደል ነበወይ ላስጎበኛችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ እዩት እንግዲህ ማሻአላህ። ከዓለም ላይ ካሉ ሶስት መስጅዶች በመጀመሪያ ከሚጎበኙት መስጅድ አንዱ መዲናቱ ሙነወራ ነው እና ማሻላ መሻላ በጣም ነው ደስ የሚለው በጣም ነው የሚያምረው ውስጡ። ሰው ደግሞ ማሻላ በዛው ልክ ነው፣ ዛህማ ነው። ነጭ ጥቁር የለ ሁሉም በአንድነት የሚሄድበት ቦታ ነው። እና ማሻአላህ በጣም ነው ውስጡ ደስ የሚለው፣ በጣም ነው የሚያምረው። በዛ ላይ ሰው ሌሊት የለ ቀን የለ ማሻአላህ፣ ሁሌም ሰው አለ ማለት ነው። በሄድኩኝ ቁጥር አንድ ቀን ክፍተት አግኝቼ አላቅም ማለት ነው። እስካሁን ድረስ ወደ ውስጥ እንኳን የመግባት እድል አላገኘሁም ማለት ነው ከሰው ብዛት የተነሳ እና ማሻአላህ በጣም ነው ደስ የሚለው። ያው፣ እንግዲህ በዓለም ላይ ያሉ መስጅዶች በሙሉ ከዓለም ካሉት መስጅዶች ለየት የሚያደርገው ይሄ መስጅድ። ሶስት መስጅዶች አሉ፣ መስጅደል አቅሳና መስጅደል መስጅደል ሙነወራ መካ ያለው ይሄ ደግሞ መስጅደል መዲና ነበዊ፣ ሶስቱ መስጅዶች ናቸው ሊጎበኙ የረሱል ሰለላሁ ዓለይሂ ሰለም ሊጎበኙ የታዘዙት መስጅዶች ናቸው። ከዛ መሃል አንዱ ነው ይሄ እና ሁላችንም አላህ ይወፍቀን። ሁላችሁንም እንግዲህ መታችሁ መተዘየሩበትን አላህ ያመቻችላችሁ ማለት ነው። ያው እኛ እንግዲህ ከመጣ ነው ለስደት ነው ለድንያ ኑሮ ብለን መተን አልሐምዱሊላህ ረብል ዓለሚን ይችን መሬት አስረግጦናል ማለት ነው እንሻ አላሁ ተዓላ። አላህ ደግሞ አጀሩን ከተቋደሱት ባሪያዎቹ አጀሩን ካገኙት ባሪያዎቹ ያድርገን እና ውስጡ ብታዩት ማሻላ በጣም ነው ደስ የሚለው ሰው በዛ ላይ ዛህማ ነው። ከአረቦቹ ጋር እኩል ስትሰግዱ በቃ በጣም ነው ደስ የሚለው ማለት ነው። ያ ማለት እንግዲህ ድሃውም ሀብታሙም ሁሉም እዚህ ጋር በአንድነት ነው የሚሰግደው። በቃ እኩል እንደሆናችሁ አላህ የፈጠረው ሰው በሙሉ እኩል እንደሆነ ይሰማችኋል፣ እዚህ መስጅድ ገብታችሁ ስትሰግዱ እና ማሻላህ በጣም ነው ደስ የሚለው። አሁን ይሄ መቅሬብ አካባቢ ነው የሰገድ ነው መቅሬብ። ያው ቀደም ብለን ነው የሄድነው፣ መቅሬብ ሰላትን ሰገድን፣ ከዛ ወጣን ማለት ነው እና በጣም ነው ደስ የሚለው። አሁን ወደ ውስጥ እየገባን ነው፣ ይሄ የማሳያችሁ ቪዲዮ ወደ ውስጥ እየገባን ነው ገና አልተሰገደም ማለት ነው። ሰው ግን ማሻላ እንደምታዩት በዚህ ልክ ዛህማ ነው ማለት ነው፣ የወንዱ መስጅድ የወንዶቹ፣ የሴቶቹ ማሻላ በጣም ነው ደስ የሚለው ማለት ነው። አላህ ሁላቸውን የሚወፍቃቸው በቀጣይ ደግሞ እንሻ አላሁ ተዓላ መስጅደል ቁባን ይዤላቸው መጣለሁኝ። ቪዲዮውን እስከ መጨረሻ ድረስ ማየታችሁን አትርሱ። ላይክ ሼር አድርጉ አበረታቱኝ ለእናንተ ይጠቅማል ለእናንተ ያስተምራል ያልኩትን የማቀርብበት ቻናል ነው እና ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኖ ለወዳጅ ዘመዶቻችሁ ሸር በማድረግ አበረታቱኝ ያላችኋለሁ ውዶቼ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ ለእኔ ይጠቅመኛል እና እንግዲህ ይሄውን በዚህ በምታዩት መልኩ ነው የሰው ዛህሟ ማሻአላህ በጣም ነው ሰው እንትን የሚለው ማለት ነው እና እዚህ አካባቢ ራሱ ብዙ ሰው ይጠፋፋል። እና እናኔ ግን ያው ሴትዬ እጇን ግጥም አድርጌ ይዤ ነው ማለት ነው። እሷም እንዳጠፊኝ እያለች ያው ታውቃላችሁ፣ እዚህ ቦታ ስትሄዱ ብዙ ልጆች የሚጠፉ ስላሉ ጠለብም ስለሆንኩ ትጠፋል ብላ እንዳጠፊኝ ምናምን እያለ አንቺ እንዳጠፊኝ እንጂን ያልጠፋሽም እያልኩኝ ግጥም ተዳርገን ተያይዘን ነው እየገባን ያለ ነው። ይሄው እንግዲህ ወደ መስጊዱ አጠገብ እየተጠጋን ነው። ግን ማሻአላህ በጣም ትልቅ ነው መስጊዱ ማለት ነው። በእግራችን እንኳን የገባንበት ቦታ ከሀያ ደቂቃ በላይ ይሆናል፣ ከመኪና ወርደን ወደ መስጅዱ ለመግባት ማለት ነው። ወደ ውስጥ ራሱ መስጅዱን ለመግባት ዕድሉን አላገኘሁም። በጣም ብዙ ዙሀ አለ። ባለንበት ነው አዛን ሲወጣ ቆመን የሰገድነው እና ማሻላህ በጣም ነበር ደስ የሚለው። ያው እንግዲህ ላስጎበኛችሁ ብዬ ነው። እንሻአላህ ደግሞ በቀጣይ እናንተ መታችሁ የምትዘይሩ በባሪያዎቹ አላህ ስብሃነሁ ወተዓላ ያድርጋችሁ። ያው እንግዲህ እዚህ መስጅድ መጥቶ የሰገደ አንድ ሺ እጥፍ አጀር አለው ከሌሎቹ መስጅድ። አላህ ደግሞ አጀሩንም ተቋዳሽ አድርገን